እግዚአብሔር እናመሰግናለን። የእግዚአብሔር ስም ብሩክ ይሁን። ብዙ ጊዜ ውለታው ሲበዛብን እግዚአብሔርን ምን እንሰጠዋለን? ከምስጋና በቀር የምሰጥ ነገር የለም። ምስጋና ይህን እንካ እንላለን። እግዚአብሔር የቸገረው አንድ ነገር አለ። እግዚአብሔር ያጣው አንድ ነገር አለ። መልካም ዜና አለን። እግዚአብሔር ቃል እግዚአብሔር አጣው የሚለውን ቃል ሲጠቀም ለምሳሌ በፈረሰው ቁጥር ቆሚ ቆም ሰው አጣው ተብሎ ተጽፏል። ይህ እንደ ልቤ የሆነ የእሴን ልጅ አገኘሁ ሲል ብርቅዬ እንደሆነ ያሳያል። ብዙ ጊዜ እግዚአብሔር እንደዛ እንደማያገኝ ይናገራል የእግዚአብሔር ቃል ሰራተኞች ጥቂቶች ናቸው ይላል። ጌታ አዝመራው ሰፊ ነው፣ ሰራተኞች ጥቂቶች ናቸው ይላል ማን ይሄድልናል ይላል። ኢሳያስ ላይ ደግሞ ምዕራፍ ስድስት ላይ እግዚአብሔር ማን ይሄድልናል ይላል። ኢየሱስ ክርስቶስ ሂዱልኝ ይላል። ሂዱ እስከ የት ድረስ? እስከ ዓለም ዳርቻ ብቻ ድረስ ሂዱልኝ ይላል። አያችሁ፣ የሚዘምር ሞልቷል፣ የሚጸልይ ሞልቷል፣ ሞልተናል። አሁን የጠፋው የተባለው ለእግዚአብሔር የሚላክ ነው። እግዚአብሔር ሰዎች ሁሉ ይድኑ ዘንድ ይዘገያል ይላል። የሚዘገየው ጌታ ኢየሱስ ሰዎች ሁሉ እንዲድኑ የሚወድ እግዚአብሔር ይላል። ለዚህ የመረጠው ሰውን ነው። መልእክተኛ ይፈልጋል እግዚአብሔር። ልጁን ክርስቶስ ኢየሱስን ከሰማይ ድረስ ላከው። መጣ ስጋ ለብሶ። መንፈስ ቅዱስን ላከው። በእኛ ላይ አፈሰሰው። በእኛ ላይ ወረደ። በእኛ ላይ ማደሪያ አገኘ። አሁን እግዚአብሔር የቸገረው ጎረቤቴ መሄድ አቅቶኝ ነው። ስራ ቦታ ጠገቤ ያለው ሰው ጋር መሄድ ነው ያቃተን። ማን ይሄድልናል? እግዚአብሔር ሁሉ አለው። እኛ ይቸግራል ብለን የምናወራው ገንዘብ፣ ሪሶርስ፣ ጸጋ፣ አቅም፣ ኃይል ሁሉ አለው። መላእክቶች አሉ፣ በዙሪያችን የመንፈስ ቅዱስ ኃይል አለ። ደካማውን ብርቱ የሚያደርግ ቃል አፍ ላይ የሚያስቀምጥ መንፈስ ቅዱስ አለ። ቃሉ ቀርቦልናል። ፍቅሩን በልባችን ውስጥ አፍሷል። ብርሃኑን በእኛ ውስጥ ተክሏል። አሁን የቸገረው ብርሃኑ የጋን ብርሃን መሆኑ። ሂዱ ወደ ጨለማ አብሩ፣ ብርሃን ሁኑ የሚሄድ ብርሃን የሚወጣ የሚደርስ እሱ ችግሮታል። ውለታው ከበዛብን የምናደርገው ነገር ካጣን ጌታ ሆይ፣ ምን ላያድርግልህ የምንል ከሆነ በእኛ እጅ ያለ አንድ ነገር አለ። ያም ህይወታችንን ቅዱስ መስዋዕት አድርገን ለእርሱ ማቅረብ። ኢየሱስ ተጠቀምበት፣ አፌን እጄ ንግሬን ተጠቀምበት። የአንተ ምኞት ፍቃድ እና ራዕይ ሰዎች ሁሉ አንተን ወደ ማወቅ እንዲመጡ ነው። አይገርምም ጌታ እኮ ልጆቹን አጣ። በኤደን ገነት ኮበለሉ፣ በአጢአት ምክንያት። ፍለጋ መጣ ጌታ ኢየሱስ፣ ደሙን አፍሶ ስጋውን ቆርሶ ህይወት ሰጠን። የሚገርመው ነገር አሁንም በስራ ላይ ነው ኢየሱስ ማረፊያ ላዘጋጅላችሁ፣ እኔ ባለውበት እናንተ እንድትኖሩ ብሎ ቤት እየሰራልን ነው። በዚህ ውስጥ የቸገረው ነገር ምንድን ነው? ሰራተኛ። የጌታ ቤት ለሁሉም ይበቃል። ሰፊ ነው የጌታ ጸጋ፣ ሰፊ ነው የጌታ ምሕረት፣ ሰፊ ነው የጌታ ችሎታ፣ ሰፊ ነው እግዚአብሔር። ያጣውና የቸገረው የሚሄድለት ነው። ለምንድነው ትልቁ ነገር መሄድ የሆነው? ቢኮዝ እግዚአብሔር ፍቅር ነው፣ ማንም እንዲጠፋ አይፈልግም፣ ሁሉም ወደ እርሱ እንዲመጣ ይፈልጋል። ያንን አደራና ያንን መልእክት በእኛ ውስጥ አኖረ። ያንን መልካም ነገር በዚህ በሸክላ ውስጥ አስቀመጠ። የከበረውን ነገር መንፈሱን ሰጠን እኮ እግዚአብሔር በእኛ ከመመስገኑ በላይ በእኛ ከመመለኩ በላይ በእኛ ከመወደሱ በላይ ሮጠን ሄደን ከሳተናት ቀን እንደምናድን ልጆች ብናመጣለት ሰዎች ወደ እርሱ የተበተኑትን የተፈላጊ የሌላቸውን የሚያይ የሌላቸውን እግዚአብሔር ወደ እነሱ ሄደን ወደ አባታቸው ወደ እረኛቸው ወደ ፈጣሪያቸው በክርስቶስ ኢየሱስ ወደ ተወለዱበት ከመንፈስ ወደሚወለዱበት ጸጋ ጠጋ ወደ እነሱ እንድናመጣ። ይሄ ነው የቸገረው፣ ጌታ የቸገረው እኮ ይሄ ነው። ያጣው ይሄ ነው። ያነሰበት ነገር ቢኖር ይሄ ነው። ለዚህ ታዲያ ምን እንመልሳለን? ለዚህ ምን እንመልሳለን? ውለታው በስቶብን፣ ፍቅሩ በስቶብን፣ ችሎታው በስቶብን። ከምስጋናችን በፊት ከዝማሪያችን በፊት ያለንን ነገር ለመስጠት ከመሮጣችን በፊት እግዚአብሔር እኛን ነው የሚፈልገው። ተላክልኝ፣ ልላክ፣ ልላክ፣ ተላክልኝ። እግዚአብሔር ጸጋውን ያብዛልን በኢየሱስ ስም አሜን። የጻድቃን መንገድ ግን እንደ ንጋት ብርሃን ነው ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል መጽሐፈ ምሳሌ ምዕራፍ አራት ቁጥር አስራ ስምንት ታንክ ዩ ፎር ሊስኒንግ ፕሊዝ ሰብስክራይብ ኤንድ ሼር ዊዝ ዮር ፍሬንድስ ኤንድ ፋሚሊ